ገር ኤርትራ የኤርትራን መንግስት ኢሳያስ አፈወርቂን ለመጣል ከፍተኛ እንቅስቃሴ እየተደረገ ነው ይህም በአካባቢው ያለው ውጥረት እጅግ እያየለ መጥቷል ኤርትራ ተቃዋሚ ብርጌድ ናሐሙድ የሚባለው የአዲስ አበባ ቢሮ ለወታደራዊና ማዕከላዊ ጽፈት ቤትነት የመጠቀም እቅድ እንዳለው አስታውቋል ተያይዞ ብርጌድ ናሐሙድ የሚባለው ምንድነው ምን ሳካቷል የሚለውን እንዲሁም የብርጌድ ናሐሙድ ትጥቅ ትግል ከኢትዮጵያና የኢትዮጵያና ኤርትራ ታጣቂዎች የመደገፍ ልምድ እንዲሁም ብርጌድ ናሐሙድ የሚባለው ድርጅት የባህር በር ጥያቄ እኛ ልንመልሰው እንችላለን የሚል ሀሳብ በጎረቤት ሀገሮችና በኢትዮጵያ ከፍተኛ እንቅስቃሴ እያደረገ ነው። ሰላም ጤና ይስጥልን፣ ውድ የኢትዮ ከረንት አድማጮችና ተከታዮች እንደምናላችሁ አላችሁ። የዕለቱን የተመራረጡ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ አብሮ ለመቆየት ለመሆን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ዝርዝር ዜናዎች እንገባለን። የብርጌድ ነህሙድ አመራሮች እንደ እስራኤል ባለው ሀገራት ሲደረግ የነበረውን ተቃውሞ እንቅስቃሴ ኢትዮጵያ በማምጣት ወደ ኤርትራ የመጣገት ፍላጎት አላቸው ተብሏል። የኤርትራ የተቃውሞ እንቅስቃሴ ብርጌድ ነሐሙድ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግለው ገልጸዋል። የተቃውሞ እንቅስቃሴ በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችል አስታውቋል። ብርጌድ ነህሙድ የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋ መነጋገሩን እንቅስቃሴው የእንቅስቃሴው አመራሮችን ለቢቢሲ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ናህሙድ በአዲስ አበባ ከተማ 22 ተብሎ የሚጠራው አካባቢ የሚገኘው አንድ ህንፃ ላይ የከፈተው ጽህፈት ቤት ስራ ያስጀመረው ባለፈው የካቲት ወር አጋማሽ ነበር። የጽህፈት ቤቱ የምረቃ ስነ ስርዓት ላይ የሚያሳየው ቪዲዮ ላይ የብርጌድ ናህሙድ አመራሮች የቢሮ መከፈት ለእንቅስቃሴው ጥፋት እንደሆነ ሲናገሩ ተደምጠዋል እንቅስቃሴው ከፊት ሆነው የሚመሩ ግለሰቦች አንዱ የሆነው አቶ በየነ ገብረ እግዚአብሔር ጽፈት ቤቱ ተበታትኖ ለቆየው ብርጌድ ናሐሙድ እንቅስቃሴ አንድ መገኛ ማዕከል እንደሆነ ገልጸዋል። የጽፈት ቤቱ መከፈት የተገለጸው ብርጌድ ናሐሙድ ከሌለኞቹ የተቃውሞ ድርጅቶች የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 192017 ዓ ም ኤርትራውያን በተገኙበት ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ማለት ነው። የብርጌድ ናሐሙድ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም ምዕራባዊ ሀገራት ሲከወን የነበረው የተቃውሞ እንቅስቃሴ ለሌሎች ሀገሮች በተለይ መንገድ በኢትዮጵያ መጀመሩ ለቢቢሲ ተናግረዋል። እንቅስቃሴ ተወካዮች የኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄ ኤርትራ ስር ነቀር ለውጥ እንደምናካሂድ ነው ብለዋል። እስካሁን በኢትዮጵያ ህዝብ ለህዝብ ግንኙነት እናደርግ ህዝባችን ጋር ንወያይ ከኢትዮጵያ መንግስት የጸጥታ ከለላ ተሰጥቶናል። የብርጌድ ንሓመዱ አመራር አቶ በየነ ገብረ እግዚአብሔር ሲናገሩ ብርጌድ ንሓመዱ ሐሙድ ምንድነው ምንስ አካቷል የሚለውን ስን ተነት ነው። ብርጌርና ሐሙድ ካለፉት ሶስት ዓመታት ወዲህ በተለይ በምዕራባውያንና በመካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራ የተቃውሞ እንቅስቃሴ ነው። ደጋፊዎች የሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያ ይታወቃል። የብርጌርና ሐሙድ ደጋፊ የተቃውሞ እንቅስቃሴ የጀመሩት ኤርትራ መንግስት በተለያዩ ሀገራት የሚያዘጋጀውን ክብረ በዓሎችና ዝግጅቶች በማወክ የተጀመረ ነበር። አሜሪካ፣ ዩናይትድ ኪንግደም እስራኤልና ካናዳ፣ ጀርመን፣ ስዊድንና ስዊዘርላንድ የኤርትራ መንግስት የሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገሮች ለአብነት የሚጠቀሱ ናቸው። በእነዚህ ረብሻዎች ውስጥ የመንግስት ደጋፊ በሆኑና በተቃዋሚ ኤርትራ መካከል የሚፈጠረው ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎች ጨምሮ በሰዎች ላይ ከፍተኛ ጉዳት አድርሶ የቅርብ ትዝታ ነው። በዚህ አይነት አመፅ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች ቁጥጥር ስር ውለዋል። ብርጌድ ነሐሙድ የሀገር ውስጥ አሸባሪ ድርጅት በማለት የ የሰየመው የጀርመን አቃቢ ህግ ደግሞ ይህ አሸባሪ ድርጅት በመመስረት እና አባል በመሆን የተጠረጠሩ 17 ሰዎች እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኘው ኤርትራውያን ፌስቲቫሎች ላይ ለማስቆም የተንቀሳቀሱ ሁነቶችን የመንግስት መሳሪያ በመሆናቸው እንደሆነ ብርጌድ ናህሙድ እንቅስቃሴ ከሚጠቅሱ ግለሰቦች አንዱ የሆኑት ኪሮስ አስፋሃ ለቢቢሲ ተናግረዋል። እነዚህ ፌስቲቫሎች ሽፋን ተደርገው የሚሰባሰበው የገንዘብ መዋጫ ለስርዓቱ ጉልበት ይሰጡ ስለነበር ይህ እንቅስቃሴ ተደረገ ሲሉ ኤርትራ ተራኑ ፌስቲቫሎች የተቃወሙ በምክንያት ያስረዳሉ። የብርጌድና ህሙድ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ከሰላሳ ዓመት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂ መንግስትና መንግስት ለመጨረሻ ማስወገድና ከስልጣኑ ላይ አሽቀንጥሮ መጣል ነበር። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው ፕሬዝዳንት ኢሳያስ አፈወርቄ መንግስት ባለፉት ሰላሳ ሁለት አመት አገራዊ አቀፍ ምርጫ አድርጎም አያውቅም። ኤርትራ ውስጥ ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የተባሉ የመንግስት መዋቅሮች በቅጡ ያልተዋቀሩ እንዲሁም የማይሰሩ ሲሆኑ የሀገሪቱ መንግስት በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት መሪዎች ያለ ክስ ረጅም ዓመታት በማሰር የተባበሩ መንግስታት ድርጅት ተቋማት ክስ ይቀርብበታል። ሀገሪቱ ዜጎቹ ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረግ መሆኑን ሀገሪቱ በዓለም አቀፋዊ ሰብአዊ መብት ጥሰት የሚያስወቅሳት ዋነኛው ጉዳይ ነበር። በብሔራዊና ወታደራዊ አገልግሎት ውስጥ ያለው ሁኔታ ኢሰብአዊ ወይም አዋራጅ አያያዝ ተብሎ ቆጠርን የሚችል ሲሆን ምልምሎችን ከባርነት ጋር ተመሳሳይ በሆነ ሁኔታ እንደገና የግዳይ ሰራዊት ያገለግላሉ። የተባበሩ መንግስታት ድርጅት ገለጻ እንደ የተባበሩ መንግስታት ድርጅት መርማሪ ኮሚሽን የግዳይ ሰራዊትነትና ባርነት ሲል የሚገልጸው ይህ ወታደራዊ አገልግሎት በመሸሽ በርካታ ኤርትራውያን ሀገራቸውን ጥለው ተሰደዋል። ከጠቅላላው የሀገሪቱ ህዝብ ብዛት አስራ ሰባት በመቶ የሚሆኑት የተሰደዱባት ኤርትራ ካላት ህዝብ ብዛት አንጻር ከፍተኛ ጥገኝነት ጠያቂ ሀገር ያለው ሀገር እንደሆነች የተባበሩ መንግስታት ድርጅት ሰብአዊ መብት ኮሚሽን ግንቦት 2016 ዓ ም ያወጣው ሪፖርት ያመለክታል። በመሆኑም የብርጌድ ነሃሙድ አመራር አቶ በየነ ኤርትራ መንግስት መዋቅሮችን በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳትም ይከሳሉ። ይህን ተከትሎ የተፈጠረው የብርጌድ ነሃሙድ እንቅስቃሴ ዋነኛው ግቡ በኤርትራ ስር ነቀል የስርዓት ለውጥ ማካሄድ እንደሆነ አቶ በየነ ያስረዳሉ ውጥ በኋላ ብሔራዊ ጉባኤ በማካሄድ ጊዜያዊ የሽግግር ተቋማት የመመስረት ውጥን መኖሩን ገልጸዋል። መጀመሪያ ስርዓቱን ከኤርትራ ለአንዴና ለመጨረሻ ማስወገድ፣ ከዚያም በመቀጠል በየደረጃው ወደ ህግ ሊቀርቡ የሚችሉ የመንግስት አመራሮች ወደ ህግ ማቅረብ፣ እንዲሁም ምህረት ሊደረግላቸው የሚገቡትንም ምህረት ማድረግ ይቀጥላል ሲሉ ይናገራሉ። ሀገሪቱን ለማረጋጋትና ለማሸጋገርም በየደረጃው የሚቀርቡ ሰነዶች አሉ ሲሉም እንቅስቃሴና ግቡ ሊያሳኩ ሊያከናውኑ ያቀዳቸውን ተግባራት ጠቅሰዋል። ይሰጣል። የብርጌድና ሐሙድ እንቅስቃሴ አመራሮች ግባቸው በሰላማዊ ትግል ይሳካል የሚለው እምነት የለንም ያሉ ሲሆን እንቅስቃሴ ዋነኛው መታገያ ስልት የትጥቅ ትግል እንደሆነ ሁለት የትግሉ አስተባባሪዎች ለቢቢሲ ተናግረዋል። ሁለቱ አመራሮች የብርጌድና ሐሙድ እንቅስቃሴ የትጥቅ ትግል ለመምረጡ በምክንያት የሚጠቅሱት የኤርትራ መንግስት ከዚህ ቀደም በሰላማዊ ትግል ለውጥ የማምጣት ሙከራ ባደረጉ ተቃዋሚዎች ላይ ያደረሰው ስቃይና አፈና ላብነት ይጠቀሳል። አቶ በየነ ገለጻ የኤርትራ መንግስት ለተቃዋሚዎች እና የተላላቸው ዜጎች እውቅና አይሰጥም። የተለየ ሐሳብ ያለው ዜጋ እጣ ፈንታው እስር ቤት ነው ጉድጓድ ነው መረሸን መሰወርም ነው ብለዋል። በዘጠናዎቹ ሰላማዊ መንገድ ለመታገል የሞከሩ ዜጎች አሁን አድራሻቸው የለም ሲሉ ያስረዳሉ። ኤርትራውያን ዜጎች በሙሉ ግዳጅ ወታደራዊ ስልጠና እንዲወስዱ መደረጉን እንደ መልካም ዕድል የሚቆጥሩ አቶ በየነ አብዛኛዎቹ ኤርትራውያን ከሳዋ የወጣ ስለሆነ ምናልባት አሁን ስላሉ ዘመናዊ ጦር መሳሪያዎች ካልሆነ በስተቀር አዲስ ወታደራዊ ስልጠና የሚያስፈልገው ዜጋ አይደለም ይላል። አቶ በየነ ብርጌድ ናሐሙድ የሚካሄደው የትጥቅ ትግል በጅማሬው ላይ በመሆን ይናገራሉ። ብርጌድ ናሐሙድ የዲፕሎማሲ ስራ የሚያስተባብሩት አመራር ለእንቅስቃሴ ድጋፍ ለማግኘት ከአሜሪካ ከአውሮፓ ሕብረትና ካናዳ፣ ስዊድን ባለስልጣናት ጋር ንግግር መደረጉን ገልጸዋል። አቶ በየነ የተቃውሞ እንቅስቃሴ የሚያካሄደው የትጥቅ ትግል ከርቀት ሊካሄድ የማይችልበት በመሆኑን በመጥቀስ ይህ ስር ነቀል ለውጥ የሚባል በሀገራችን አካባቢ እንደሚሆን ይታወቀ ነው ሲሉ ትግሉ መመስረቱን የሚያደርግበትን ቀጠና ጠቁመዋል። ይሁንና ብርጌድ ናሐሙድ ኢትዮጵያ ውስጥ በሰመራ በመቀሌ እንዲሁም በሁመራ አካባቢ ትግሉን የማስፋት ፍላጎት እንዳለው አቶ በየነ ገልጸዋል። የብርጌድ ናሐሙድ ትጥቅ ትግል ከኢትዮጵያ ሲጀምር ከቢቢሲ ያናገራቸው ሁለት የብርጌድ ናሐሙድ እንቅስቃሴ አስተባባሪዎች ሊያደርጉ ላሰቡት የትጥቅ ትግል መሰረት የሚሆነው አካባቢ የትኛው እንደሚሆን በግልጽ ከመናገር ተቆጥበዋል። ከአስተባባሪዎቹ አንዱ የሆኑት አቶ በየነ ከኢትዮጵያ የሚነሳው የትጥቅ ትግል እንቅስቃሴ ማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምድብ ዘመቻ ካምፔን አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከል ሊቋቋም ይችላል የሚል ምላሽ ሰጥተዋል። ብርጌድ ናሐሙድ የትጥቅ ትግል ለመጀመር አባሎቹን በመመዝገብና በመደራጀት ላይ እንደሆነ የሚናገረው አመራሩ ፈቃድ ሲወጣ ወደ አሁኑ ወደተባልነው ቦታ እንድንሄድ ወታደራዊ ማዕከሉ የሚያዝዘውን መመሪያዎች እያዘጋጀን እንገኛለን ብለዋል። ይህ ፍቃድ የሚመጣው ከየትኛው አካል እንደሆነ ግን አላብራሩም፣ ከማብራራትም ተቆጥበዋል። የብርጌድና ሐሙድ እንቅስቃሴ አመራሮች ከኢትዮጵያ መንግሥት ባለስልጣናት ጋር ንግግር ማድረጋቸውን አቶ በየነም ደግሞ ገልጸዋል። ለኢትዮጵያ መንግሥት ያቀረብነው ጥያቄ በኤርትራ ስር ለውጥ እንደሚያካሄድ እንደሚያስፈልገን ነው የተናገር ነው ብለዋል። ስለዚህ ወታደራዊ እንቅስቃሴ የሚባለው በብቻው የሚታይ አይደለም ሲሉ በምን አይነት መልኩ እንቅስቃሴው ዓላማ ለኢትዮጵያ መንግስት እንዳስረዱም ጠቅሰዋል። አስተባባሪው ከኢትዮጵያ ወታደራዊ አመራሮች ጋር ንግግር ተደርጎ እንደሆነ ለቀረበላቸው ጥያቄ ጉዳይ ለመከታተል የተሰየሙ ወታደራዊ ክንፍ አመራሮች መኖራቸውን ገልጸው መቶ በመቶ አለ ወይም የለም ብዬ ልናገር አልችልም ሲሉም አብራርተዋል። ብርጌድ ነሐሙድ በኢትዮጵያ እያደረገ ያለውን እንቅስቃሴ በሌሎች ሀገራት ላየው የተለየ መሆኑን የሚያነሱት አቶ በየነ ለዚህም ሶስት ምክንያቶች ይጠቅሳሉ። አስተባባሪው በኢትዮጵያ በተለይ በአፍሪካ ህብረት መቀመጫነቷ ጋር ተያይዞ ያላት የዲፕሎማሲ ማዕከልነቷን በምክንያት የሚጠቅሱት አንዱ ምክንያት ነው። ኢትዮጵያና ኤርትራ በኢኮኖሚና በጸጥታ ቅርበት ያላቸው ተጎራባች ሀገራት መሆናቸው እንዲሁም በሀገሪቱ ውስጥ ከሶስት መቶ ሺህ በላይ ኤርትራውያን መኖራቸው ብርጌርና ሙድ በተለየ መልኩ እንቅስቃሴ እንዲደረግ በምክንያትነት የተጠቀሱ ሌለኛው ምክንያቶች ናቸው። አቶ በየነ ሶስተኛ ዓላማ ምዕራባዊ ሀገራት የተፈጠረውን ትግላችንን ወደ ሀገራችን ማንቀሳቀስ ነው ይላሉ። ወደ ጎረቤት ሀገር በማምጣት ለለውጡ እንቅስቃሴ ለህዝቡ ጠርቶ ሊሰማው የሚችለውን ጎረቤት መፍጠር ነው ብለዋል። በኢትዮጵያ ስንል በሰመራ መቀሌና በሁመራ የተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው ሲሉም ያስረዳሉ። በአዲስ አበባ ከተማ በተካሄደው የብርጌድ ናሐሙድ ኮንፈረንስ ላይ በሺው የሚቆጠሩ ኤርትራውያን መገኘታቸውን እንቅስቃሴ አመራሮች ይገኛሉ። የብርጌድ ናሐሙድ በኢትዮጵያ መገኘት በኤርትራና በአፍሪካ ቀንድ የሚፈጥሩ ለውጦች በቅርበት ለመከታተል እንደሚጠቅምም ያክላሉ። እንቅስቃሴው በአዲስ አበባ ጽፈት ቤት የመክፈት አንዱ ምክንያት ይህ መሆኑን ከላይ ያብራሩት ምክንያቶችን ጨምረው ይናገራሉ። አመራሩ አዲስ አበባ የሚገኙ ኤርትራ ኤምባሲ በመተካት በኢትዮጵያ የሚገኙ ኤርትራን ስደተኞች የሚመለከት ጉዳይ ማከናወን ሌላኛ የቢሮ ተግባር እንደሚሆንም ጨምረው ተናግረዋል። ይህም በመመልከትም ኢትዮጵያ መንግስት አካል ጋር ንግግር መደረጉን ያነሱት አቶ በየነ የብርጌድና ሙድ አባል የሆኑ ስደተኞች መለያ ወረቀት ወይም አይዲ እንዲሰጣቸው የተመዘገቡ ቁጥር እንዲኖራቸው ዋስትናቸው እንዲሟላ ውይይት መካሄዱን ገልጸዋል። ለእንቅስቃሴ አባላት እንዲሰጥ ንግግር የተደረገበት የመለያ ቁጥር ወይም አይዲ የብርጌድ ናሐሙድ አባል የሆኑ ኤርትራውያን ታስሮ ወደ ኤርትራ እንዳይወሰድ የሚረዳ እንደሆነ አብራርተዋል። ስለዚህም ማንኛውም ከኤርትራ በስደት የመጣና የተካሄደ ያለውን ትግል ደጋፊ የስደት ህይወት አሳጥራለሁ የሚል ዜጋ መጀመሪያ የብርጌድ ናሐሙድ አባልነት ካርድ ያገኛል። ከዚያም በኢትዮጵያ ደህንነት ነው ዋስትና እንዲኖረው ይደረጋል፣ ሲሉ ከኢትዮጵያ መንግስት ከስልጣን ጋር ባለስልጣና ጋር ተደርጎ ያሉትን ንግግር ጠቅሰዋል። አቶ በየነ እንደሚያስረዱት ከሆነ የአዲስ አበባ ጽፈት ቤት መከፈት አላማ ስደተኞች የሚመለከቱ ጉዳይ ላይ ብቻ አያበቃም፣ ሲል አመራሩ ሲገልጹ ቢሮ የከፈተው በቀጣይ ወታደራዊ ማዕከሎች ሲከፈቱ ደግሞ ማእከላዊ ጽፈት ቤት ሆኖ ሁሉንም እንዲያዝና በማለት በቢሮው ወደፊት ብርጌርና ሀሙድ የትጥቅ ትግል የሚኖረው ሚና አስረድተዋል። አቶ በየነ የብርጌርና ሀሙድ የአዲስ አበባ ጽፈት ቤት የከፈተው እንቅስቃሴ እንቅስቃሴ አመራሮች ለኢትዮጵያ መንግስት ባቀረቡት ጥያቄ መሰረት መሆኑን ይናገራሉ። በቀጣይም በአፋር ክልል ይህንን አይነት ጽሕፈት ቤት የመክፈት እቅድ እንዳለውም ጠቁመዋል። እንቅስቃሴ አመራሮች ወደ አፋርና ትግራይ ክልሎች መሄዳቸው የሚናገሩት አቶ በየነ እስካሁን የተፈቀደልን ነገር አድርገናል ሲሉም አብራርተዋል። ብናደርጋቸው እንቅስቃሴዎች የጸጥታ ችግር እንዳያጋጥመን ካለን የውስጥ የጸጥታ መዋቅር በተጨማሪም የኢትዮጵያ መንግስት ዋስትና ይሰጠናል በማለት ከኢትዮጵያ መንግስት ጋር ያለውን ግንኙነት አስረድተዋል። በኢትዮጵያ የሚገኘው የኤርትራ ታጣቂዎች አንዱ የሆነው የቀይ ባህር አፋር ዲሞክራሲ ድርጅት በአፋር ክልል ይንቀሳቀሳል። እንደሚሆነው የኢትዮጵያና ኤርትራ ታጣቂዎች የመደገፍ ልምድ የታወቀ ነው። የኢትዮጵያ ኤርትራ ጦርነት ተከትሎ ለአስር ዓመታት በጠላትነት የቆየው አዲስ አበባና አስመራ አንዳቸው የሌለኛቸውን መንግስት የመገልበጥ የሚ ሰሩ ታጣቂ ቡድኖች የመደገፍ የቆየ ልምድ አላቸው። ኤርትራ የኦሮሞ ነጻነት ግንባር ኦነግ እና የኦጋደን ብሔራዊ ነጻነት ግንባር ኦብነግ፣ አርበኛ ግንቦት ሰባት እንዲሁም የትግራይ ህዝብ ዲሞክራሲያ እንቅስቃሴ ለዓመታት አስጠልለው ስትረዳ ቆይታለች። የኢትዮጵያ መንግስት በተመሳሳይ በተለያዩ ጊዜ ኤርትራ መንግስት ለመገልበጥ እቅድ ያላቸው ተቃዋሚ ድርጅቶችን አስተናግዷል። ኤርትራ የስነሰብ ፕሮፌሰር አብዱል ቃድር ሳልህ መህመድ እና በኖርዌይ የኦስሎ ዩኒቨርሲቲ ኮሌጅ የግጭት ጥናት ፕሮፌሰር ስተልትሮ ቮል በ2007 ዓ.ም ባሳተሙት የባለሙያ ትንተና መጣጥፍ ላይ የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦች ጥያቄ ይዘው የተነሱ ተቃዋሚ ቡድኖች እንዲመሰረቱ እገዛ ማድረጉን ጽፈዋል። በኢትዮጵያ መንግስት እገዛ ተመስርተው ተብለው የተጠሩት የብሔር ተኮር ድርጅቶ የቀይ ባህር አፋር ዲሞክራሲ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉት ታጣቂ ቡድኖች ናቸው። በ10 ዓመታት በፊት በወጣው ጽሁፍ ላይ የቀይ ባህር አፋር ዲሞክራሲ ድርጅት 15 ሺህ ተዋጊዎች እንዳሉት ጠቅሷል። ይህ ታጣቂ ቡድን አሁንም ድረስ መሰረቱ በአፋር ክልል አድርጎ ይንቀሳቀሳል። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቃዋሚ ድርጅትን በተመሳሳይ አፋር ክልል ውስጥ እንቅስቃሴዎች ያደርጋል። የኤርትራ ወጣቶች አንድነት ብሔራዊ ደህንነት ስምረት የተባለው ተቃዋሚ ድርጅት ደግሞ በአዲስ አበባ ጽህፈት ቤት ነበረው። የኤርትራ ተቃዋሚ ድርጅት የኢትዮጵያ እንቅስቃሴ በተመለከተ ከሚጠቀሱ ሁነቶች አንዱ በ2003 ዓ.ም በሐዋሳ ከተማ የተካሄደው ኮንፈረንስ ነበር። ለአስር ቀን የተካሄደው ይህ ኮንፈረንስ በተለያዩ ሀገራት የሚገኙ ከ500 ላይ የፖለቲካ ድርጅቶች የሲቪክ ማህበረሰብ ድርጅቶች፣ የወጣቶች ተወካዮች የተሳተፉበት ነበር። የኤርትራ ዲያስፖራ ማህበረሰብ የተቃውሞ እንቅስቃሴ በተመለከተ በ2015 ዓ ም የታተመ አንድ ጥናት በኋሳ ኮንፈረንስ ላይ አንድ የፖለቲካ ድርጅቶች መሳተፋቸውን አስፍረዋል። በጃፓን ቶኪዮ ከተማ የሚገኘው የኢትዮጵያ ኤምባሲ በወቅቱ በደረገጹ ባወጣው በወጣው ጽሁፍ ደግሞ ከ30 በላይ የፖለቲካ ፓርቲዎች ኮንፈረንሱ ላይ መሳተፋቸውን ገልጸዋል። የብርጌድ ንሐሙድ አመራር በአፋር ክልል ባደረጉ ጉዞ የተቃውሞና የአፋር ኤርትራ አፋር ብሔራዊ የኮንግረስ ቢሮ መጎብኝታቸውና እንቅስቃሴ በክልሉ ስለሚከፈተው ቅርንጫፍ መነጋገራቸውን አቶ በየነ ገልጸዋል። የኤርትራ አምባገነን መንግስት ለመገልበጥ የሚያስችለውን አብይ ስልትን ለማጽደቅ የተካሄደው በዚህ ኮንፈረንስ ላይ በወቅቱ የኢትዮጵያ ህዝባዊ አብዮታዊ ዲሞክራሲ ግንባር ኢህአዴግ ጽህፈት ቤት ኃላፊ የነበሩት አምባሳደር ሬድዋን ሁሴን እንደተገኙ የኤምባሲው ጽሁፍ ያስረዳል። አምባሳደር ሬድዋን ሁሴን በኮንፈረንሱ መክፈቻ ላይ ባደረጉ ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል በሚል እምነት እንዳለ ላቸው እንደገለጹም በጽሑፍ ላይ ሰፍረዋል። ይሁንና የኤምባሲው ጽሁፍ የኢትዮጵያ ህዝብና መንግስት በኤርትራ ሰላምና ዲሞክራሲ ለማምጣት የሚደረገውን ትግል ድጋፍ እንደሚያደርግም ቃል ገብቷል ሲል የአምባሳደር ሬድሃን ውሴ ንግግር ጠቅሷል። ለሐዋሳ ኮንፈረንስ ዝግጅት ለማድረግ በአዲስ አበባና በፊሸቱ ከተማ በተካሄዱ ስብሰባዎች ላይ የተሳተፈው ጋዜጠኛ ካሊድ አብዱ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ እንዲሁም እንደ አድግራትና ሽራይ ባሉ የትግራይ ክልሎች ከተሞች ጽፈት ቤቶች እንደነበራቸው ያስታውሳሉ። በአሁኑ ወቅት ስዊድን የሚገኘው ጋዜጠኛ ጽፈት ቤታችን እንዳስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበር። በተለይ ደግሞ መሳሪያ አንግበው የሚታገሉት ይረዷቸዋል ሲል ቢቢሲ ተናግሯል። የኤርትራ ተቃዋሚ ድርጅት ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበሩ ባላቸው እንቅስቃሴና የሰው ብዛት ተሰልቶ እንደነበር የሚያስረዳው ካሊድ በእነዚህ ምክንያት የአፋርና የኩናማ ብሔር ታጣቂዎች ከሌሎች ድርጅቶች የበለጠ ድጋፍ ያገኙ እንደነበር ሲል ይገልጻል። አፋሮችና ኩናማዎች በብዛት ሰራዊት ስለነበራቸው እነሱ የበለጠ ይረዱ ነበር። ይህ ደግሞ ብሔራቸው ምክንያት እንደሆነ ተደርጎ ኢህአዴግ የብሔር አቀንቃይ ስለሆነ እነሱን የበለጠ እድግፋቸው ነበር በሚል ክስ ከሌላው አካል ይቀርብ ነበር ሲሉ በኦቶ የነበረ ሁኔታ ያስታውሳል። ከዚህም ባሻገር በአጠቃላይ ከኢትዮጵያ መንግስት ድጋፍ ማግኘት በተመለከተ በተቃዋሚ ድርጅቱን እንቅስቃሴዎች መካከል ክርክሮችና ለመግባባቶች ነበር ይላል። በመሆኑም በብርጌር ናሀሙድ አመራሮች በአዲስ አበባ ኮንፈረንስ ላይ በነበሩት ጊዜ ይህን ተናግረው ነበር። የባህር በር ጥያቄ እኛ ልንመንሰው እንችላለን ሲሉም ተናግረዋል። በኢህአዴግ ዘመነ መንግስት ድጋፍ ሲያገኙ የቆዩት የኤርትራ ተቃዋሚዎች ከመንግስት ትጋር ጋር ያላቸው ግንኙነት ለውጥ ይታየበት በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነበር። በአዲስ አበባና አስመራ የሰላም ስምምነት መፈጸማቸውን ተከትሎ ሐምሌ 2010 ዓ ም የኢትዮጵያ መንግስት በሀገሪቱ የሚንቀሳቀሱ የኤርትራ ተቃዋሚ ፓርቲዎች እንቅስቃሴ እንዳቆሙ ማዘዙን ተከትሎ የፖለቲካ ነጻነት በተመለከተ ጥናቶች የሚያደርገውን የአሜሪካ መንግስት ያልሆነ ድርጅት ፍሪደም ሀውስ አስታውቀው ነበር። ነሐሴ ላይ ደግሞ የኢትዮጵያ መንግስት ከኤርትራ ተቃዋሚዎች ሲሰጥ የነበረ የገንዘብና የምግብ ድጋፍ ማቋረጡን በአፍሪካ ጉዳዮች ላይ ዘገባ የሚያቀርበው የአፍሪካ ኢንቴለጀንስ ድረገጽ ዘግቦት ነበር። ጋዜጠኛ ካሊድ ከስምምነቱ በኋላ ከአዲስ አበባ ተጠልፈው ወደ ኤርትራ የተወሰዱ ተቃዋሚዎች እንደነበር ይናገራሉ። ከኢትዮጵያ የተወሰዱት የኤርትራ ተቃዋሚ መካከል የአውሮፓ ሀገራት ዜግነት ያላቸው ጭምር እንደሚገኙበት የሚገልጹት ካሊድ በዚህ ምክንያት በጣም ብዙ የተቃዋሚ እንቅስቃሴ ተሳታፊዎች ከኢትዮጵያ ለቀው መውጣታቸውን ያነሳሉ። ከዚህም በመነሳት የአሁኑ የብርጌድ ናሀሙድና የኢትዮጵያ መንግስት ግንኙነት በጥንቃቄ የሚያየው ካሊድ አሁን ነገ ጠዋት ይህ ግንኙነት እንደማይገለበጥ ዋስትና ምንድን ነው ሲል ይጠይቃል። ጠቅላይ ሚኒስትር አብይ አህመድ በባለፈው መጋቢት በህዝብ ተወካይ ምክር ቤት በተገኙበት ወቅት ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉም ተናግረው ነበር። በ2010 ዓ.ም ወደ ወዳጅነት ተቀይሮ የነበረ የኢትዮጵያ ኤርትራ ግንኙነት የትግራይ ጦርነት ካስቆመ የፕሪቶሪያ ስምነት መፈረም በኋላ ዳግም ሻክሯል። የኢትዮጵያ መንግስት በተደጋጋሚም እያነሳ ያለው በቀይ ባህርና የባህር በር የማግኘት ጥያቄ፣ በቀጠና እየታየ ያለው አሰላለፍ ለውጥም በሁለቱ ሀገራት መካከል የተፈጠረው መካረር ጨምሮት ቆየ። የኤርትራ ተቃዋሚ ብርጌድና ሀሙድ በኢትዮጵያ እንቅስቃሴ ለማስጀመር የተቀሰቀሰው በአዲስ አበባና በአስመራ መንግስት መካከል የነበረው ግንኙነት መቋረጡንና ልዩነታቸው መስፋቱን የተረጋገጠበት ጊዜ እንደሆነ የእንቅስቃሴው አመራር አቶ በየነ ገብረ እግዚአብሔር ለቢቢሲ አስረድተዋል። አመራሩ ወደ ኢትዮጵያ ሄር ነው የኢትዮጵያ መንግስት ከኢሳያስ መንግስት ጋር የነበረውን ግንኙነት በተቋረጠበት ወይም ልዩነታቸው ባረጋገጥንበት ጊዜ እንደገና ወደ ሌላ ጦርነትና ችግር እንዳንገባ እንዳማራጭ እንድንሆን ነው ሲሉም አስረድተዋል። ብርጌድን አህሙድ በኤርትራ ሊያደርግ ባቀደው ስርነቀር ለውጥ ላይ የኢትዮጵያ መንግስት የድርሻው እንዲወጣ የሚጠይቁት አቶ በየነ ይህ ከሆነ መንግስት የሚያነሳውን የባህር በርና ሌሎች ጥያቄዎች እኛ ልንመልሰው እንችላለን ሲሉም ተናግረዋል። መጀመሪያ የኤርትራ ህዝብ በግዛቱ ከህገ መንግስቱ እንዲተዳደር እናደርጋለን። የኢትዮጵያ መንግስት በዚህ ያግዘን ከዚያ በኋላ ኢትዮጵያ የሚቀርብባትን ሀሳብ ተጠቃሚ እንድትሆን ይህንን ለማስተናገድ ችግር የለብንም ሲሉ የእንቅስቃሴው አቋምን አብራርተው ግልጽ አድርገዋል። ሻቢያ ከኢትዮጵያ ይውጣ የሚል ጥያቄ ያለን ኤርትራ እንወራለን የሚለው ነገር ግን አላየሁም የሚለው አመራሩ ጦርነት የሚያነሳ ከሆነ ብርጌድ ናሐሙድ በራሱ አወቃቀር ቅርጽና አመራር በኩል ጉዳዩ እንደሚወያይበት ገልጸዋል። ቢቢሲ የብርጌድ ናሐሙድ ከኢትዮጵያ እንቅስቃሴ በተመለከተ ከውጭ ጉዳይ ሚኒስቴር ማብራሪያ ለማግኘት በኢሜይል ያቀረበውን ጥያቄ ያደረጋቸው ተደጋጋሚ የስልክ ጥሪዎች ምላሻ ለማግኘቱን ይገልጻል።